አንተ ደግሞ ከዚህ ጋር ምን እያረክ ነው? ከየት ነው የምትመጡት? አንቺ ደግሞ በዚህ ሰዓት የት ሄደሽ ነበር? እንዴ ነ የኑኑ ወንድ ምን አለ? አዎ ነኝ። እህቴን የት ወስዳት ነው? የት ይሆናል? ያው አለባበሳዊ ነገር የለም። ኑኑ በቃ ይልሹ እና የኑንሽ ወንድም ሳሎን ቁጭ ብለው እያለ እነ ኑንሽ እና ቢሉል ከውጭ ይመጣሉ ማለት ነው ከዛ እንቲ፣ ወንድሜ አንተ ደሞ ከዚች ጋራ ምን እያደረክ ነው፣ ኬት ነው የምትመጡት ብላ ኑንሽ ኤልሹ ትጠይቀዋለች ማለት ነው። ከዛ የኑንሽ ወንድምም አንቺ ደሞ ኬት ነው የምትመችው ብሎ ይጠይቃታል። ቤሎን፣ እንዴ የቤሎን ወንድም የኑንሽ ወንድምና አደለ ብሎ ይጠይቀዋል። ቤሎን፣ ቆይ እህቴን የት ወስደሃት ነው ብሎ ይጠይቀዋል። የት ይሆናል፣ አለባበሱ ራሱ ይናገር የለ እንዲህ በማለት ቢሎንም ይመልስለታል። ኑንሽ በቃ እኔ አሁን ደክሞኛል ክፍሌ ሊሄድ ነው ምግብ ክላሴ አንጭልኝ ብሎ ይጠይቃታል። እሷም እሺ ብላ ትመልስለታለች። እዛ ወንድሟ ትክ ብሎ ያያታል። ቆይ አንቺ ቆይ ምን አይነት ደፋር ነሽ ያዶኖ ሲገርመኝ፣ ጭራሽ ሆኖ ወንድሜ ላይ ትንጠለጣያለሽ በማለት ይልሹም ትናገራታለች። ቆይ ምን ነው እንደው ደረጃሽን ያለፍሽ አልመሰለሽም? እያለች እህቱን ትጠይቅበታለች። ከዛ ወንድሟም ዝም ብያንቺ እህቴን ሁለተኛ ቀና ብለሽ እንዳታያት በማለት ይቆጣታል። ደግሞ ከአንቺም ብሶ ሰው ልትመክሪ ታስቢያለሽ? እንዲህ ደፋር በማለት ይቆጣታል። ኑንሽም ተዋት ወንድሜ፣ ልክ ናት እየተናገረችው፣ እኔ ግን ለብቻዬ ከሱ ጋር ሄጄ ሳይሆን እናቴ ይዛን ሄዳ ነው። እሷ እዛ ለጸሎት ስለምትቆይ እኔ እኛ ተመልሰን መጣን በማለት ለወንድሟ ታስረዳዋለች። ወንድሟን ስሚያ እንጂ ሁለተኛ እህቴን ስትናገር ያባይሽ ብሎ ይቆጣታል። የልጅሽም እንደዛ እኮ አይደለም ብላ ትመልስለታለች። እሺ ይቅርታ በያታሆን ብሎ ይናገራታል። ማ እኔ እኔ ነኝ ይቅርታ የምጠይቃት ደፋር ብላ ተቆጣዋለች። እሱም እሺ ጥሩ በማለት ይመልስላታል። እንዲሁም እሺ እንደዛ ኮ አይደለም በማለት መልሳ ትመልስለታለች። መልስለታለች እሺ ይቅርታ ብላ ኑንሽን ይቅርታ ትጠይቃታለች። ወንድሟም እንደዛ እንድትያት አይደለም ብሎ ይመልስላታል። እና እንዴት ነው ብላ ትመልስለታለች። እንዴ እኔን ነው ይቅርታ ያለች ብላ ኑንሽን ይገርማታል። ከዛም ወንድምየው ኑኑ ተናግሬ ካስቀየምኩሽ ይቅርታ ብያት ድገሚና ብሎ ይላታል። እሷም ወይኔ የልሹ ታያለሽ፣ ኑኑ ህይወትሽን የቁም ስቃይ ነው የማደርግብሽ እያለች እየተናደደች እሺ ይቅርታ ኑኑ ተናግሬ ላስቀየምኩሽ በማለት እንደዚህ ብላ ተናዳ ወደ ክላሷ ታመራለች ማለት ነው እንዴት እንዴት ይቅርታ ኔ በቤት ይጠይቃለሁ ብላ እንግዲህ እሳት ለብሳ እሳት ቆርሳለች ማለት ነው። ኤልሾ እና ኑንሽም እንዴ ወንድሜ እንዴት ነው እንደዚህ ልትፈራ ያደረጋት በማለት ተጠይ ወንድሟ ትጠይቀዋለች። እሱን ተይው ዋናው መስማማታችሁ ነው በማለት እሱም ይመልስላታል። ኑንሽም እሺ ካልክ ብላ ትለዋለች። ቆይ ለምን እናኔን ጠብቀሽ አልመጣሽም? በማለት ወንድሟ ይጠይቃታል። ጭራሽ ከጉረምሳ ጋር መንገድ ለመንገድ በማለት ይቆጣታል። እንዴ ወንድሜ ምን ችግር አለው ብላ ትመልስለታለች። ዝንባያ ትመልሽልኝ ችግሩማ ሲመጣ ነው የሚታወቀው በማለት ይመልስላታል። ድጋሜ እንድናገር እንዳታረግኝ ሁለተኛ ከዚህ ከልጅ ጋራ እንዳላይሽ በማለት እህቱን ይቆጣታል። ሁለታችሁም ለብቻችሁ ሆናችሁ እንዳገኛችሁ እንዳያችሁ እፈልጋለሁ፣ በማለት ወንድምም እህቱን ይቆጣታል። እሺ ወንድሜ ይቅርታ በማለት እሷም ትመልስለታለች። ይቅርታ እንድትይኝ አይደለም እምልሽን ነገር አድርጊ በማለት ይመክራታል። እሺ በቃ ብላ እሷን ትታ ወደ ላይ ታመራለች። እንግዲህ ወንድሟን እየተቆ ወንድም እህቱን እየተቆጣ ነው ማለት ነው። ለምንድን ነው እስከዚህን ሰዓት ከጎረምሳ ጋር እየቆየሽው ሽው እናስ ደግሞ ለምንድን ነው ከእናትሽ ጋር ከሄድ ከእናትሽ ጋር ጸሎታችሁን ጨርሳችሁ አብራችሁ ያልመጣችሁት? እያለ ኑንሽን እህቱን እየተቆጣት ነው ማለት ነው። ቢሎን ግን ኑንሽን እየወዳታል ይመስለኛል። ሰላም ሰላም፣ ውድዬ ቻናል ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ሆይ በያላችሁበት ሰላማችሁ ብስት በዘዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንደተነሳ ዛሬ ደግሞ እንግዳ ድራማ በሚለው ክፍል ሀያ ሶስት መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትትና ጠይቃለሁ ማለት ነው። ኤልሹ እንግዲህ በጣም ተናዳለች። ኑንሽን ይቅርታ ስለጠየቀች ጭራሹኑ በቤቴ እንዴት ይቅርታ ጠይቃለሁ? እንዲህ ዜና ክል ተነቅ ያለሁ በማለት እንግዲህ ክላሷ አገብታ እየተናደደች ለታዴ ትደውልላታለች፣ ማለት ነው። ታዴ ጋር ትደውልና እሷም ወይ ምን ሆነሽ ነው በማለት ታዴ፣ ቶሎ ነው የልኝ በጣም ተቃጥ ተቃጥያለው በማለት ትመልስላታለች። ታዴም ምን ነው ምንድነው እሱ የተፈጠረው በማለት ትጠይቃታለች። እነኚህ ሰዎች በገዛ ቤቴ አካትለው ሊደፉኝ ነው በማለት ኤልሹም ለታዴ ትላታለች። ቶሎ ነይ ና ከዚህ ቤት የሚሄድበትን መንገድ እፈልጋለሁ በማለት ትጠይቃታለች። እሺ እመጣለሁ በማለት ታዴም ትመልስላታለች። ኤልሹ እንግዲህ በጣም ተናዳለች። ከቤት እወጣለው እነኚህ ሰዎች አቃጥለው ሊደፉኝ ነው በማለት እንግዲህ ትላታለች ማለት ነው። ኤልሹ ዳሞ እንግዲህ ያው ፖስታ፣ የሆነ ፖስታ የኑንሽን ሚስጥር ከ ሄለን ክላስ ስታወጣ ሄለን ትይዛታለች ማለት ነው። ጨራሹን ክላሴ ገብተሽ ብርበራ ጀመርሽ? በማለት ሻንጣዋን ይዛ ስትፈትሽ ሄሎን ተሄለን ትደርስበታለች። አንቺ ጨምላቃ ከመች ወዲህ ነው ደግሞ ክላስ የገብተሽ ወጣ መበርበር ያዝሽው? በማለት ሄለንም ትቆጣታለች። እንዴ እኔ እኮ አልናገር ስትኝ ለማየት ፈልጌ ነው፣ በማለት ኤልሹም እናቷን ትመልስላታለች። ቆሆ ያንቺ ምን አገባሽ፣ ቆጥ ብለሽ ከዚህ ክላስ ውጪ፣ በማለት ሄለንም ትቆጣታለች። ኤልሹ እንግዲህ ይሄንን ፖስት ይህን ፖስታ ሚስጥር ይዛለች። ይህን ፖስታማ ከፍቼ ማየት አለብኝ በማለት እንግዲህ ኤል ኑንሽን ታስፈራራታለች ማለት ነው። እዚህ ጋ ደግሞ መሲ እንግዲህ መሲ በጣም ተጨንቃለች። መሲ በጣም ሀይለኛ ጭንቀት ላይ ነው ያለችው። ስልክ እየደወለች እየደወለች አይነሳላትም እንግዲህ ፌዲ መሲን ያፈቅራታል ማለት ነው። እንደሚያፈቅራትም ቴክስትም ልኮላታል እንግዲህ፣ የቴክስት ማት ነው የጻፈላት። እናም ሌላ ሰው የእሱን ፎቶ ይልክላታል ማለት ነው። እንዴት ነው ይህን ልጅ ፎቶ የሚልክልኝ በማለት ነው። ክላሷ እንግዲህ ተጨንቃ ተጠባ፣ በጣም ተጨንቃለች ማለት ነው። ስልክም ስትደውል የሚያነሳላት የለም። እና አሱልኝ አሱልኝ እያለች በጣም ክላሷ ቁጭ ብላ በጣም እየተጨናነቀች ነው ያለችው። እንግዲህ መሲ በጣም አሁን ላይ በጣም ጭንቀት ላይ ነች። ብሊን ቤሎን ደግሞ ክላሱ ቁጭ ብሎ ኑንሽን ምግብ አንጭልኝ ባላት መሰረት ኑንሽም ምግቡን እይዛለት ትሄዳለች ማለት ነው። ከዛ በሩን ከፍታ ምግቡን በምትሰጠው ሰዓት እንግዲህ ምግቡን እየቀበላት እና እሷ ልትወጣ ስትል፣ ነይ እንጂ እንሂድ አንቺ ምኩ ነይ እንጂ እንብላ አንቺ ምኩ አልበላሽም ብሎ እጇን ይይዛታል እንዲህ ማ እኔ እንዴ፣ እንዴት ነው እኔ እናንተ አብረን የምንበላው? በማለት ኑንሽም ለቤሎን ትመልስለታለች። እሱም እንዴ ምን ችግር አለው? በማለት ይመልስላታል። ወይስ እኔ ቶሎ ቶሎ ስለምበላ ላልጠጌ ትች ያለሽ? በማለት እሱም ይመልስላታል። አይ እንደዛ ማለቴ አይደለም። ያው ኤልሾም እኮ የተናገረችው ትክክል ነው። እኔ እናንተ ደረጃችን አንድ አይደለም በማለት ትመልስለታለች። ቤሎንም እሷ የምትናገረውን አጣቅም የምር ያረችው ውብ ነገር ካስከፋሽ ይቅርታ እንድትጠይቀሽ አደርጋታለሁ በማለት ቤሎንም ለኑንሽ ይመልስላታል። አይ እኔ አልፈልግም፣ ግን አብረን መብላት አንችልም በማለት ለቤሎንም ኑንሽ ትመልስለታለች። ቆይ ኑንሽ ምን ሆነሻል? ምግብ መብላት ምን ችግር አለው? በማለት ቢሉልም እየመልስላታል። ቆይ ለምንድነው ነው እንደዚህ የምትሸሽኝ ብሎ እሱም ይጠይቃታል። እሱም ከመቀመጫው በድግይልና እሷም ወደ ኋላ በማፈግፈግ እንግዲህ ትፈረዋለች ማለት ነው። ኑኖ፣ በኔና ባንቺ መሀል ምንም አይነት ክፍተት፣ ልዩነት የለውም በማለት ቤሎንም ይላታል። ይህንን መረዳት አለብሽ ብሎ ይነግራታል። እንዴት ነው የማይኖረው ብላ አንተ ኮ ያሰሪያችን ልጅ ነን፣ እኔ ኮ አንድ ተራ የቤት ሰራተኛ ለዛውም፣ ቋሚነት የማይታወቅ በቤታች ውስጥ ገብቼ የመኖር በማለት ትመልስለታለች በፈጣሪ እረፊ፣ የምትናገሪውን እያወቅሽ አይመስለኝም በማለት እሱም ይመልስላታል። ቆይ ለምንድን ነው ግን እንደዚህ ራስሽን ዝቅ የምታደርጊው? አንቺ እኮ ሁሉ ነገር የሚገባሽ ቆንጅዬ ልጅ ነሽ። ምናልባት ደረጃ እንኳን ቢያንስ የኔ ነው በማለት ቤሊዮንም ለኑንሽ ይመልስላታል። ንንሽም አልገባኝም በማለት ትለዋለች። እሱም እጇን ያዝ ያደርጋት፣ ማለት የሚናገረው እንግዲህ እኔ አንቺን አፍቅሬሻለሁ ለማለት አውቶ ለመናገር አፉን እያዘው ማለት ነው። ለቀቀኝ ቢሎን፣ እኔ ወንድሜ ይጠብቀኛል፣ ካጣይ ደግሞ እዚህ ይመጣል ስላስጠነቀቀኝ ብላኑ እጁን ነቅታው ትሄዳለች ማለት ነው። ይቅርታ፣ እጅሽን መያዜን አላስተዋልኩኝም ነበር በማለት እሱም እጇን ይለቃትና እሷም ወታቴ ሄዳለች ማለት ነው። ቤሎን እንግዲህ አሁን ላይ ኑንሽን ይወዳታል፣ ግን አውቶ ለመናገር በጣም እየፈራ ነው። ኤዶንም እንግዲህ ኑንሽን ያፈቅራታል። የትኞቹ እንደሆነች እንግዲህ አይታወቅም። ኤዶን በጣም እንደሚወዳት በተደጋጋሚ ነግሯታል፣ ጠይቋታል። ቤሎን ግን ለመናገር አውቶ ለመናገር በጣም እየፈራ እና እየተሸማቀቀ ነው ማለት ነው። ኤዶን እንግዲህ ወደ ቤሎን ይመጣል።